ወሰለመ ተስሊመን ከቲር አማባድ፣ የተከበራችሁ የአላህ ባሪያዎች ዒሳ ዐለይሂሰላቱ ወሰላም ፊ ሚዛኒል ኢስላም የምትል ክታብ ወይንም ደሞ ሪሳላ እያየን ያለ ነው። ስለ ነብዩላህ ዒሳ እና ስለ እናታቸው መርየም በምንችለው ልክ አይተን ከእስልምና ሰዎች ወደ ኩፍር በምን ሊገቡ ይችላሉ የሚለውን ርዕስ ማየት ጀምረናል። የመጀመሪያው ትክክለኛ እስላምን ያለማወቅ ማሀይብነት የሚለውን አይተናል። ሁለተኛ በቅርቢቷ ዓለም መሸወድ የሚለውን እያየን በቅርቢቷ ዓለም መሸወድ በሚለው ዙሪያ ላይ የመጡ ሀዲቶችና የአላህን ቁርአን እየተመለከት ጃቢር ወደ ዘገቡት ሀዲስ ደርሰን ነው ያቆም

ፈኢነ መውዒደኩሙል ጀና የእናንተ ቀጠሯችሁ ጀነት ነው። አብሽሩ ብለው አበሰሯቸው ነቢዩ ዐለይሂ ሰላቱ ወሰላም። እነዚህ እንቁ የሆኑ ሰሃቦች በጋለ መሬት ሲጎተቱ፣ አሸዋማ በመሆነ መሬት ሲጎተቱ፣ ሴቶቹ ብልታቸው በጋለ ብረት ሲጠበስ፣ የተለያየ ሙሲባ ሲደርስባቸው አልተመለሱም። ለምን? ዲኑል ኢስላም ቀልድና ፌዝ አይደለም። የተፈጠርንበት ዓላማ

ካጸደቁ በኋላ በምላስ ከተናገሩ በኋላ በተግባር ካሳዩ በኋላ ወደ ኋላ መመለስ ትልቅ ውርደት ነው። አላህ ዘንድ ይህ ነው የሚባል ቅጣት አይደለም የሚጠብቀው። አንዲነ ለኢስላም ከእስልምና ሃይማኖት ወደ ኋላ ለመመለስ ምክንያት ከሆኑ ነጥቦች ተሳሁል መዘናጋት፣ አድዋት ዳዕዋ አድራጊ ዳይዎች መዘናጋታቸው፣ ወአደሙል ኢህቲማም ትኩረት ያለማድረጋቸው፣ አድርጋቸው ቢሃዘል ጃኒብ በተውሂድ ዙሪያ ትኩረት አድርጎ ዳዕዋ ያለማድረጋቸው። ይሄ ትልቅ ሰዎች ሊከፍሩ በር ከሚከፍቱ ነጥቦች ዋነኛው ነው። ይቀራል። ቁርአን ይታፈዛል፣ ሀዲስ ይታፈዛል፣ ነህው ይቀራል፣ ሰርፉ ይቀራል፣ ፍቅህ ይቀራል፣ ይቀራል፣ ይቀራል፣ ይቀራል። ተቀርቶ ተከድኖ ይቀመጣል። ወይንም ደግሞ ይቀራል፣ ሰዎች ሼኾች ናቸው ብሎ ወይ ቃዲ ይደረጋል፣ ወይ የሆነ ቦታ ላይ ስራ ይሰጠዋል አፉን ዘክቶ ይቀመጣል። ይሄ ዋነኛው የሰው ልጆች እስልምናን ጥሎ ወደ ክፍር የሚሄዱበት ነጥብ ይሄ ነው። ምናልባት አንዳንድ ዳዋ እናደርጋለን ብሎ ፍልስፍናቸውን፣ የራሳቸውን ግንዛቤ ወይም ደግሞ የራሳቸውን ቡድን አመለካከት ይዞ የሚሮጡ ሰዎች አሉ። እነዚህ ሲወገዙ ዳዋ ማድረግ አይቻልም ማለት አይደለም። ተከልከል ለነቢዩ ዐለይሂ ሰላቱ ወሰላም በልግ ማኡንዚላ ኢለይከ ብሏቸው ወደ አንተ የተወረደውን ቁርአን አድርስ የሚል መልእክት ተስተላልፋቸው። ቁም አንዝር ብሏቸዋል። ነብዩ ለይ ሰለላሁ ዐለይሂ ወሰለም ተነስ፣ ቁም፣ አስተንቅቅ ብሏቸዋል። ወአንዝር አሽረከተል አቅረቢን ብሏቸዋለ። ነቢ ለይ ሰለላሁ ዐለይሂ ቅርብ ቅርብ የሆኑን ዘመዶችን አስጠንቅቅ ብሏቸዋል። ያላህ መልክተኛ፣ በልጉ አኒ ወለው አየ ብሏል። አንድችንም ሀዲት ብትሆን አስተላልፉ ብሏሉ። ነቢ ለይ ሰለላሁ ዐለይሂ መነሳቱ ሰይድ ደይፍ መሆኑን ትርጉሙን ካወከ በኋላ አድርስ ዳዋ ወሳኝና አንገብጋቢ የሆነ ነጥብ ነው። ዱዓቶች በዳዋ ሲሰላችሁና ዳዋ ማድረግ ሲተው የሰው ልጆች ወደ ኩፍር ይሄዳሉ። ማን ዳዋ ያደርግላቸው? ማን ያስቀራቸዋል? ማን ሐላልና ሐራም ይነግራቸዋል? ማን ሽርክና ተውሂዱን ይነግራቸዋል? ማን ዝሙትና ጋብቻውን ይነግራቸዋል? ማን ይነግራቸዋል? ወደ ኩፍር መሄዳቸው ማይቀር ነው። ወተራሁም ትመለከታቸዋል። እነዚህ ዳይዎችን ዩረክዙና ሲያተክሩት ትመለከታቸዋል። አላበያን ኢል ፈዳኢል ፈዳኢለል አእማልን ብቻ መንሰለል በርደይን ደኸለል ጀነ ያሉ ሰውን ያቀልጡታል። በቃ ማቅለጥ፣ ሁለት ሰራዓቶችን የሰገደ ጀነት ይገባል። እንደዚህ ያደረገ፣ እንደዚህ ያደረገ፣ እንደዚህ ያደረገ፣ እንደዚህ ያደረገ፣ እንደዚህ ከጀርባው ምንም ያለበት አይመስለውም። በቃ የዚህ ነገር እነዚህን ነጥቦችን እንዲረጉና መስመር እንዲይዙ ስኬታማ እንዲሆኑ የሚያደርጋቸው ዋናውን አቂዳ አይነግሩትም። አቂዳ ከሌለ ምንም ፋይዳ። አቂዳ ከሌለ ብትሰግድ፣ ብጾም፣ ሀጅ ብታደርግ፣ ዘካ ብትሰጥ

ተውሂድ ከሌለ ቢደረደር ቢደረደር ቢደረደር ምንም ፋይዳ የለውም። አብዛኛው ድዋቶች የተሸወዱበት በቃ ረቃ ይቀልቁሉ አኽላቅ እያሉ የአቂዳ ክታቦች እንደውም እየቀሩ ነው። አይደል እንዴ? በአሁኑ ጊዜ ሰው ይከፋፍላሉ፣ ሰው ይበታትናሉ፣ የሰው ስም ይነሳል። እነሱ ሲቀሩ ይመረጣል። አለል ኪታብ ርዕስ ይሰጣል አለል ላ የመጀመሪያው ተውሂድ ነው። የመጀመሪያው አቂዳ ነው። ከዛ በኋላ ማኅበረሰቡን እያየ ደረሶችን እያየ አባቶችን እያየ እናቶችን እያየ ወደሚቀጥለው ትሸጋገራል።

ነቢያችን አለይሂ ሰላቱ ሰላም ጥሩ ባህሪ ነበራቸው። ጥሩ ይናገሩ ነበር፣ በጥሩ ያዙ ነበር፣ መልካም ሰው ነበሩ፣ ዝምድናን ይቀጥሉ ነበር፣ የተጣላን ያስታርቁ ነበር። ባቂዳ ዙሪያ ድርድር የለም። ነብዩ ጋር አለይሂ ሰላቱ ሰላም አትመለከቱም እንዴ? የተወሰነ ጊዜ እኛን ማምልክ እናንተንም ማምልኩ ላ እኔ እናንተን ብታመልኩት ማምልክ አይደለሁም የሚለውን በያን አልሰጡ። ነቢዩ አለይሂ ሰላም እንደዛማ ቢስማሙ ከመካም ባልወጡ ነበር። ቆንጆ ሴት ከፈለከ ብስሚላ ጀባ፣ ስልጣንም ከፈለከ ብስሚላ ጀባ ክብርም ከፈለከ ይሄው ካባው አልበስ የፈለከውን አድርግ፣ ብቻ ተውሂድ የሚለው ናቆምልን ሲሏቸው ነበር መካ። ነብዩ አልተደራደሩ። ምስኪኖች ናችሁ እናንተ በል፣ እንደውም ለእናንተ የሚሻላችሁ ይሄን ትታችሁ ወደ አቂዳ ኑ፣ ወደ ላይላህ አሏቸው። ነቢዩ ከመካ የወጡት ምንድን ነው? አስር ዓመት እኮ መካ ላይ ሰላት የለ ዘካ የለ ሀጂ የለ ዑምራ የለ። አስር ዓመት ቁሉ ላይላህ ትፍልሁ አስር ዓመት። እኛስ ሦስት ዓመት ተውሂድ ተውሂድ ተውሂድ ተውሂድ እንንላ፣ በዚህም ገረፍ በዚህም ገረፍ፣ በዚህም ትችት በዚህም ትችት ስንል ሰከን እንላለን። በቃ አልሐምዱሊላህ ሰላተ ሻን በጀማ ሰገደን። ይሄ ለብዙ ሰዎች ተከልክሏል፣ ለእኛ ተሰጥቶናል። ሱናን ከጨምራችሁ ለሊቱን ቁማችሁ እንዳደራቸው ነው የሚቆጠርላችሁ። ሰላም አለይኩም። በቃ አደለም እናገር አቂዳ። አላ ቤት ገብተ አናጂና እንዳትል፣ ቤት ገብተ ኑር ሐውሴን እንዳትል፣ ቤት ገብተ አብዶዬ እንዳትል፣ ቤት ገብተ አልከስዬ እንዳትል፣ ቤት ገብተ ጀበናው እንዳትል፣ ቤት ገብተ አዴበሴዛሽ እንዳትል፣ ቤት ገብተ አቤበሴዛ እንዳትል። ንገረው በደንብ ሰላቱን እንዳያበላሽበት ስንት የሚሸውዷቸው ነብርን በየቀኑ ትኩስ ነው የሚያጠጣው ጌታዬ ውሸት በየቀኑ ደም ይጠጣል እንደ ጌታዬ ውሃ ይጠጣ አይጥ ይብላ ወፍ ይብላ በምን ታውቃለህ ትኩስ ደም በየቀኑ ያጠጣዋል ይላል ይሄ ቅሳ ምን እሽ አይደል ለሙስሊሞች ምን ይጠቅማቸዋል ደምም ይጠጣ ስጋም ይብላ አይመለከተንም እኛ ስለ አቂዳ ነው የምናስተምረው አላህም ይመግባቸው ይመግባቸዋል ጣትን በጣት ቦታ አይንን በአይን ቦታ ጆሮን በጆሮ ቦታ የት ሊደረግ ነበር በቃ ይሄ የምንፈጠርበት ነው ዋናው ዋናው ዋናው ዋናው አቂዳ ነው መጨመራ አስምርበት ከዛ በኋላ የሚቀጥሉ ስራዎች አሉ። ተቀጥሎ ይምጣሉ። በየቦታው ባብ አላቸው። ይሄ ግባ ሪያዱ ሳሊህ እኮ ሌሎች ጀማዎች ሲቀሩ የተወሰኑ ቦታ ስትከፍተው መንሰለል በርደይኒ ደኸለል ጀን የሚለው ቦታ ጠቅሯል። አቂዳስ ስለ ሽርክ የሚናገረው ነጭ ነው፣ አልተነካም። ስለ ቢዳ የሚናገረውስ ነጭ ነው፣ አልተነካም። ስለ ጦንቃዮች የሚናገረውስ ነጭ ነው፣ አልተነካም። ሪያድ ላይ የጦቀረው መንሰለል በርደይኒ ደኸለል ጀን የሚለው ላይ ጠቅሯል። በቃ እጃቸው ሁሉ ያርፉበታል። ይከፍታል፣ እሱንም ይነግረው። ይከፍታል እሱን ሁሉ እሱን አረቀይር አላህ ፍራ ቀይሩ እንጂ ወይ ከላይ እስከታች አስቀራ። መስጊድ ውስጥ ኢማሙ ነዊ እኮ ያዘጋጁት ከላይ እስከታች ታች እንዲቀራ እኮ ነው። ኢማሙ ነዊ ስለ ሽርክ፣ ስለ ቢዳ፣ ስለ ሱና፣ ስለ ሙብተዲ፣ ስለ ሱኒ፣ ስለ ዘካ፣ ስለ ሐጅ፣ ስለ ዑምራ፣ ስለ ሰላት፣ ስለ ጉርብትና ሁሉንም አስቀምጦበታል። የነቢዩን ቃል ሙሉ አትቀራው። ሙሉ ብትቀራው ትቀየር ነበር። ግን ማል ማል ማል ማል ማል ማል ሀታ፣ አንዳንድ ቦታ ጭራስ እንግሊዝኛ እየተረጎሙ ይሸጉዷቸዋል። ተብሊጎች እንግሊዝኛ እንግሊዝኛ እየተናገሩ አቅላችን ሲቀየር እንደዚህ ነው። ሱና እንት ተዋል መጀመሪያ ፈዳይ ለልዓመል ከመናገርህ በፊት አቂዳ። ለመስለም ሲመጣ ሰው ምንድን ነው የሚባለው? ሰላት ስገድ፣ ሀጅ አድርግ ምናምን ነው እንደሚባለው ላይላ ኢላህ ሸሃደተይን እኮ ነው ምታስተምረው። ሸሃደተይን ታስተምራለህ። ከዛ በኋላ ቀጥሎ ይመጣል እንዴ ምንም ሳይሰግድ እኮ ሸሃዳ ብቻ ነቅሎ ገባ። ትንሽ ሰራ ብዙ ተመነዳ አለ ነብዩ ሰለላሁ ዐለይሂ ወሰለም። አቂዳ ነው ያዘው። አልሰገድ አልጾም፣ ትንሽ ሰራ ብዙ ተመነዳ። በጀመራ አቂዳ። የአቂዳ በሽታ ያለበት የአቂዳ ህክምና ነው የሚደረግለት። ወኡሙሩ ሲያስያ ያሳ በቃ ስልጣን ላይ ትኩረት ሲያርጉ ታያቸዋል። በተለይ ኢኽዋኖች ስልጣን ላይ ስልጣን የጠማቸው እንደ ውሃ ነው የሚጠጡ። ስልጣን ስልጣን ይቅርብ። ራሳቸው የቻሉ ሰዎች አሉት። ራሱን የቻለ ሰው ስልጣን አቂዳን ዲንንም ይወስድባል። ራሱን የቻለ አህሎች አሉት። አንተ ኡስታዝን አድር አስቀራ። በቃ እዛም እዚህም፣ እዛም እዚህም ፖለቲካውን ሁሉንም ጭምልቅልቅ አይሆንም። አታጭ መላልቅ ስልጣን ራሱን የቻለ ሰው አለ። ስለ ስልጣን ሁሌ እንደዚህ ብናደርግ እንደዚህ፣ እንደዚህ ብናደርግ እንደዚህ። ፓርላማ ምን እያለ ያሳብዳል። አቂዳ የለም። እንደዚህ አይነት ሰዎችን ተጠንቀቅ። ፈሃውላ ሰይስአሉን እነዚህ ሰዎች ይጠየቃሉ። ወላሂ ይጠየቃሉ። በጌታ ይሁንብኝ። ቀብር እያመለኩ ቀን እያመለኩ ሰላት እየተው እየተው ዘካ እየተው ሀጅ እየተው አንተ በሌላ ነገር ቢዚ ታደርጋቸዋል። ወላሂ ትጠየቃል። አማምላ እንዳትጠራጠር፣ ንገራቸው። አማም ላ አላህ ዘንድ ይጠየቃሉ። አዘ ወጀላ ሊተቅሲርህም በማሳነሳቸው ምክንያት ፊ ሀዘ ልአምር በተውሂድ ጉዳይ ወከዛሊከ ልጣብ ኹጥባ የሚያደርጉ ሰዎች በየመስጅዱ

አዎ ኢማምነት ቀልድ አይደለም፣ ትልቅ አራፍትና ነው። ሰላት ሊሰግዱ የመጡ ጁማ ሊሰግዱ የመጡ ሰዎች የአንተን ኹጥባ የሚሰሙ ሰዎች ንገራቸው። ስለ ሽርክ፣ ስለ ነቢዩ ዐለይሂ ሰላቱ ወሰላም ሐቅ ነቢዩን መውደድ ብሎ ማለት ምንድን ነው? ሰሓቦች መውደድ ብሎ ማለት ምንድን ነው? መንሀጀ ሰለፍ ምንድን ነው? ሙብተዲዎች ምንድን ናቸው? ሙብተዲ የሚያስብላቸው መች ነው? ቢድዓት ሙብተዲዎች ምን አይነት አደጋ አለ በእስላም ላይ የሚያመጡት፣ ፍንትው አድርጎ መናገር አለባቸው። የመስጂድ ኩጥባ አድራጊዎችም ተጠያቂዎች ናቸው። ወአሐሙ ማየጂቡ

እስልምና ላይ አድጎ ለሸበቱ እናቶችም ይደረጋል። አው ይደረጋል። እስልምና ላይ ላደጉን እህቶችም ይደረጋል። አው ይደረጋል። ነቢዩ ለሰሃቦቻቸው ሲያደርጓል ነበር እንዴ? ተጠንቀቁ ሽርክ ብሎ ማለት ጥቁር ድንጋይ ወንዝ ጫፍ ላይ ሆኖ ትንኝ ሲሄድ ድምጡ እንደማይሰማው ሽርክ እንደዚህ ያደጋለሁ ሲሉ ነበር። ነቢ ዓለይ ሰላም ተጠንቀቁ ሲሏቸው ሰሃቦችን እኮ ነው የሚያስተምሩት፣ ነቢ ዓለይ ሰላም። እኛ የሆነች ነገር ስለቀራን የሆነ ነገር ስላደረግነ ስለ ተውሂድ አያስፈልገንም ህዝቡ ተውሂድ ገብቶታል ብለህ ሰደት አደርጋለሁ አላህ ዘንድ ትጠየቃል። ተውሂድ ቢገባውማ አብሬ ሲነካ አይጮሁም ነበር። ተውሂድ ቢገባውማ ቀብር ሲነካ አይጮሁም ነበር። ተውሂድ ቢገባው ጀበና ሲባል አይጮሁም ነበር። ተውሂድ ቢገባውማ አናጅና ሲባል አይጮሁም ነበር። ተውሂድ ቢገባውማ ኖርሃውሴን ሲባል አይጮሁም ነበር። ተውሂድ ቢገባውማ አበባ ሲባል አይጮሁም ነበር። ተውሂድ ቢገባውማ የቦረናው ሼክብ ሲባል አይጮሁም ነበር፣ አይጮሁም ነበር፣ አይጮሁም ነበር የአላህ ጠላቶች ሲነኩ። ተውሂድ ቢገባው ግን ተውሂድ ስላልገባው በምላስ ብቻ ስለሆነ ስለተው ጠንከር ብሎ የሚናገሩ ዳይዎች አይናቸውን ማየት አይፈልግም። ያስጠሉት አልጨረ እንደ ጠላት ነው የሚይዛቸው። ህዝቡን ይበትናል፣ መስጊዳችን አከሰመ፣ አንድነታችን አጠፋ ብሎ ይተቻቸዋል። ለምን ተውሂድ የለም። ተውሂድ እኮ አይለይም፣ አንድ ነው የሚያደርገው፣ ግን ሲጠራበት ሲነገር የሚለይ ይመስላቸዋል። ለነዛ ሞኞች ወአንነ ሙሐመድ ረሱሉላህ ነቢዩ ሙሐመድ አለ ሰላት ወሰላም የአላህ መልእክተኛ ናቸው ብሎ መናገር ጣቱ ፊማ አመር ነው ነቢዩን ለሰላት ወሰላም ባዘዙት እሺ

ዲሱም ቁርአኑም ከመጀመሪያው እስከ መጨረሻው ተውሂድ ነው፣ በተውሂድ ነው የተዘ ተውሂድ የሌለበት ራ ይስማል። አስል ይህ መሰረት ዳወቱ አንቢያ የነቢያቶች ዳዋ ነው። የሁሉም ነቢያቶች መሠረት የሆነ ዳዋቸው ነበር። አምቢያ ወሩሱል የነብያቶችና የመልእክተኞች ከማተቀደም ልክ መጀመሪያ ክታቡን ስንጀምር እንደጀመርነበት ሁላ የፍር ይች የአክፋሪ ኃይሎች በየቦታ እንቅስቃሴ እያደረጉ ነው። እንዲህ አይነት ክታቦችን በአሁኑ ሰዓት መቅራት፣ በአማርኛ መተርጎም የሚችል ሰው መተርጎም፣ ክታብ ገዝቶ መስጠት የሚችል ገዝቶ መስጠት፣ ማስቀራት የሚችል ማስቀራት፣ ለዳዋ እንቅስቃሴ ለሚያደርጉ ሰዎች ድጋፍ ማድረግ የሚችል ማድረግ፣ በምንችለው ሁላችን ይህን መርዳት ግድ ይልብናል። ወምነል ማዕሉም ከሚታወቀው ነገር አነ መን እርተደ ከእስልምና ያፈነገጠ አንዲኒ ኢስላም ከእስልምና ፈይነው ዩቅተል ይገደላል። የእስላም መሪ ባለበት አገር አንተ ዝም ብለህ አደርጋለሁ ብለህ እንዳትነሳ። ሙስሊም መሪ ባለበት በእስላም አገር በሸሪዓ አገር